ክያ ና አጼን ያወጣልኝ እሱ ክያ ይለኛል። እኔ ደግሞ ኬና አለዋለሁ ማለት ነው። እና አጼና ፋንዱ የሚል ስም ብዙ አንጠቀም። ትውልድሽ? አምቦ የተወለድኩት አምቦ ቢሆንም እድገቴ ግን ገጠር ነው። ከአምቦ ሰላሳ አምስት ኪሎ ሜትር ራቅ ይላል። ጊንጪ ጋጂ የሚባል ቦታ ነው ያደግኩት። ከአንድ እስከ ስድስት የተማርኩት እዛው ሚስዮን የሚባል ቦታ አለ፣ እዛ ነው የተማርኩት። ትውቃችሁ ከልጅነት ጀምሮ ነው ካጨሩ ያው እንግዲህ የገጠር ልጅ እንደመሆኔ ከስድስተኛ ክፍል ሳልፍ ጊንጪ ተመላልሽ መማር ነበረብኝ። ራቅ ያለ ነው መንገዱ እግር ጉዞ አለው። ስለዚህ እናት አባት እያላት እዚህ አትማርም ብላ አያቴ ቤተሰቦች ጋምቦ እንድገባ አደረጉኝ ማለት ነው። እና እኔ የስድስተኛ ክፍል መልቀቂያ ወደ ሰባት ልመዘገብ ሲሄድ እንዳጋጣሚ እሱ ስምንተኛ ክፍል ነበረ። በስምንተኛ ክፍል ወርቆ እናቴ የሱን ይዛ ቆማ እያለቀሰ ነበረ። እኔ ደግሞ ከአያቴ ቤት ወደ ፀየርኩ ነው፣ የሴቱ አያት እናት ናት ማለት ነው። ልክ ሳየው ልቤ ደነገጠ። አይቼው አላውቅም። በርግጥ ኔ በዚያን ሰዓት በጣም የሚያሳዝን ትንሽ ልጅ ነው፣ የለም ማለት በጣም ከሲታ ነው። ከዛ አላውቀውም፣ ገብቼ እኔም በር ላይ ቆምኩኝና ማልቀስ ጀመርኩኝ ማለት ነው። በንጋታው ያው ወደ አያቶቼ ጋር ተመለስኩኝ። ተመልሼ ሰላም ውድና የተከበራችሁ የዚቺ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበለልኝ። እግዚአብሔር ይመስገን ደህና ነኝ። ይህም ቪዲዮ ሲጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ። እችም ቀነኒናት እስኪ አብረን እንስማ የቀነኒን ጉድ ቅርቡ በሕይወት ያጣናት የቀነኒ አዱኛ ምስል ነው። ምስሉ በቲክቶክ አካውንቷ ላይ ዛሬ ሰኔ 23 ቀን 2017 ዓ ም በግምት ከቀኑ 9 ሰዓት ገደማ የተለቀቀ ነው። ፎቶው ቀነኒ የድብደባ ጥቃት እንደደረሰባት ያሳያል። ታዲያ አጠያቂው ጉዳይ ከሞተች ወራትን ያስቆጠረችው ይቺ ምስኪን በራሷ የቲክቶክ ገጽ ላይ ከሰዓታት በፊት ተለቅቆ የተገኘው ይህ ፎቶ ። mislu, እንዴት ሊሆን ቻለ ስልኩስ ማንጋር ነው ማነስ ይህንን ፎቶ በቲክቶክ ገጿ ላይ ሊለቀው ይችላል እነዚህን ጥያቄዎች በምናባችን እናያዝና በቀነኒ ጉዳይ ላይ ስለተከናወኑ ቀደምት ክንዋኔዎች እናንሳ መታሰቢያነቱ ለሷ ይሁንልኝ በባለቤቱ ቀነኒ ሕልፈት ተጠርጥሮ በስር ላይ የነበረው ድምፃዊ አንዱ አለም ጎሳ ከሳምንታት በፊት ከእስር ተለቆ በትላንትና ዕለት ሰኔ 22 ቀን 2017 ዓ.ም ለአራተኛ ጊዜ በተካሄደው የሀጫሉ አዋርድ ላይ የአመቱ ምርጥ ሙዚቀኛ በመሆን የተሸለመ ሲሆን ሽልማቱንም በተወካዩ በኩል ተቀብሎ የሚከተለውን መልእክት አስተላልፏል። ከአራት ዓመታት በፊት በሙዚቃ ተስፋ ቆርጬ ነበረ። ከተስፋ መቁረጥ ውስጥ አውጥታ እዚህ ደረጃ ያደረሰችኝ ባለቤቴ ቀነኒ ያዱኛ ነበረች። መታሰቢያነቱ ለእሷ ይሁንልኝ ሲል ድምፃዊ አንዱ አለም በተወካዩ በኩል መድረክ ላይ ይህንን መልእክት አሰማ። ብዙዎች የትላንትናው ይህንን የመድረክ ንግግር ሰምተው የተለያዩ ሀሳቦችንም ሰጡ። ታዲያ ከዚህ ፎቶ መለቀቅ በኋላ ብዙ አለን የሚለቀቅ ሲሉ ቤተሰቦቿ ተናገሩ። ብዙ ቁስሎች፣ ብዙ ህመሞች፣ ብዙ ያልተነገሩ ሁኔታዎች፣ ብዙ እንባዎች፣ ብዙ አለን የሚለቀቅ ከጠቀምን ፍትህ ለማግኘት ይላሉ። የቀነኒ አባት አቶ አዱኛ በቀብር ስነስርዓቷ ላይ ይህንን እንዳሉ ሁላችንም እናስታውሷለን ሁላችሁንም የምጠይቃችው የልጄን እውነታ እንድታፋልጉኝ ነው። እንደ ሀጫሉ ሞት ተድበስብሶ እንዳይቀር አደራ ሲሉ ተናገሩ። ቀነኒ ከህልሞቿ ጋር በድንገት ከተቀበረች ወራቶች አለፉ። በድንገት ሞቷን የሰማው ቤተሰብ በሀዘን ውስጥ ሆኖ ፍትህ ይጠይቃል። በእነዚህ ሁሉ የፍትህ ወራቶች ታዲያ የችሎቱ ውሎ እጅግ አነጋጋሪ ነበሩ። ከአነጋጋሪዎቹ የችሎት ውሎች መካከል የተወሰኑትን እናንሳ። በአንድ ወቅት የአንዱ ዓለም ጠበቃ ይህንን በችሎት ፊት ተናገረ። የቀነኒን ዲያሪ አግኝቻለሁ። ራሴን አጠፋለሁ፣ ቤተሰቤና አንዱ ዓለም እንዳትታዘቡኝ ብላ ዲያሪዋ ላይ ጽፋለች። ስለሆነም ደንበኛዬ አልገደላትምና የዋስ መብቱ ይጠበቅልኝ ሲል ለዳኞች የዋስትና ጥያቄ ያቀርባል። ይህ የጠበቃው ንግግር ከችሎት አፈት ልኮ ወደ ማህበራዊ ሚዲያ ከመጣ በኋላ የኢትዮጵያ ሕዝብ ይህንን ጥያቄ በማህበራዊ ድህረ ገጾች ላይ ጠየቀ። የቀነኒ ዲያር የተባለው ወደ ተጠርጣሪው ጠበቃ እጅ ላይ እንዴት ሊገባ ቻለ? ከየተሳገኘው ተገቢ የሆነ ጥያቄ ነገር ህግ አካላት በጠበቃዎች በአቃቢ ህጎች፣ በዳኞች እንዲሁም በፖሊሶች ያልተጠየቀ የህዝብ ጥያቄ። የአንዱ ዓለም ጠበቃ በሌላ ችሎት ላይ ዳግመኛ አነጋጋሪውን ንግግር ተናገረ። ዲያሪው እኔ ጋር የለም፣ ፖሊስ ወስዶታል ሲል ተሰማ። ከዚህ ንግግር በኋላ እዚሁ ችሎት ላይ የአንዱ ዓለም ጠበቃ ሁላችንንም ያሳቀንና ያስገረመንን እጅግ ምነካው ያስባለንንም ንግግር ያስደመጠው በችሎቱ ፊት ይህንን ነበረ። ደንበኛዬ ሟችን አልገደላትም ገፋት እንጂ። ለብዙዎቻችን ለሁላችንም ግራ ያጋባንና ጥያቄና መልሳችን ያልተመለሰልን ጥያቄ ሁኖ አይምሯችን ላይ የሚመላለሰው የቀነኒ ሞት እንግዲህ ገፋት እንጂ አልገደላትም ገፈጠራት እንጂ አልገደላትም፣ የሚለው ብዙ ጊዜ ተደጋግሞ ጥያቄ ሆኖብናል፣ ሁላችንም ላይ ማለት ነው። እና በጣም ያሳዝናል። አሁን ደግሞ እንግዲህ ያያችሁት ፎቶ የቀነኒ በራሷ በቲክቶክ አካውንቷ ላይ የተለቀቀ ፎቶ ነው። ቤተሰብ ደግሞ ይህማ የሚጠቅመን ከሆነ ገና ብዙ አለን የሚለቀቅ ብለዋሉ ማለት ነው። አለን ገና ብዙ የሚለቀቅ አፍ ነው ይዘውት እንጂ ማለት ነው። ኢዋት እንግዲህ ፊቷ ላይ ብቻ እውነትን ያው የኢትዮጵያ ሕዝብ ችግር አለብን። እውነትን አፋጥን ወይም አጋፍጠን መስጠት አንወድም። መደባበቅ እንወዳለን። መሸፋፈን እንወዳለን። መጨረሻችንም ይህ ነው የሆነው ማለት ነው በቀነኒ ጉዳይ ፍትሕ ለቀነኒ ስንል ፍታችን ፍት ጥያቄያችን ውሃ በልቶት እንደዚህ ሆኗል ነገርየው። እሱም እንግዲህ መታሰቢያው ለ ቀነኒ አዱኛ በማለት የተሰጠውን አዋርድ ሽልማት ማለት ነው እንደዛ አድርጓል። ማን ያምናል? ጅብ ከሄደ ውሻ ጮኸ ይባላል። ነገሮች ካለፉ እሷ ካለፈች በኋላ በጸጸት አንድ ሺ አንድ ጊዜ ምንም ነገር ቢደረግላት ለእሷ ቀነኒ አትመለስም። ይብላኝ ለቤተሰቦቿ፣ ለተቃጠሉት ይብላኝ ለወላጆቿ። ያማል። በጣም ከባድ ነው በአሁኑ ሰዓት ላይ እና ለሁላችንም ጥያቄ የሆነብን ሲጀመር ገፋት እንጂ አልገደላትም። ብዙ አይነት ውሸቶች ሲዋሹ ተቆየ። ያው ኢትዮጵያን እንግዲህ መደባበቅ፣ ወንጀለኛን መሸፋፈን ስራችን ነው። እየታወቀ ነው። ዛሬም በቴዲ ላይም እየተደረገ ያለው ነገር ይህ ነው ማለት ነው። ሌላ ነገር አይደለም። ልክ እንደ ቀነኒ ሞት ነው የቴዲ ሞት እየሆነ ያለው። ፍንፍን ሽፍንፍን ነው። በቃ አሳልፈን መስጠት አንፈልግም። ኢትዮጵያ ህዝብ እያወቅ ነው ዳኛ ብትሉ ህግ ላይ የተቀመጡ ሰዎች ብትሉ መንደርተኛው ሰፈርተኛው ብትሉ ወንጀለኛን አሳልፎ መስጠት አይወድም። ለዛም ነው ወንጀል በየጊዜው ኢትዮጵያ ላይ እየተደራረበ ያለው። እንግዲህ ፍትህ ለቀነኒ ብለናል፣ ሁሉን ነገር አድርገናል፣ ጩኸናል። ሀያ አራት ሰዓት አንድ ሺ አንድ ጊዜ ቪዲዮ ሰርተናል። መጨረሻው ግን ይሄ ሆኗል። አባት ግን አሁንም ጥሪያቸውን እያቀረቡ ነው። ፍትህ ለልጄ በሉልኝ፣ ከጎኔ ቁሙ፣ የልጄን ፍትህ ማግኘት ትፈልጋለሁ ሲሉ ድምጽ ታሰምተዋል። በእሷ ስ አካውንት ይሄንን ማን ለቀቀው? የእሷ ስልክ ማን ጋ ነው ያለ ቤተሰቦቿ ጋር ፖሊስ ጋር ወይስ ማን ጋ ነው ስልኳ ያለው? ይሄን መረጃስ እንዴት ወጣ? ዛሬ እንግዲህ ፊቷ እንደሚታየው በጣም በሚያሳዝን ሁኔታ ብዙ ከዚህ በፊትም ወጥተዋል አይተናል። ብዙ ፎቶዎች ቀነኒ ወጥተዋሉ። ብዙ አንጀት የሚበሉ ወጥተዋሉ። ይሁን እንጂ ሞተ፣ ተጎዳ፣ ይብላኝ ለቤተሰቦቿ ይብላኝ ለእናቷ፣ ሌላው ምን ይሆናል። አንዱ አለምን ቢሆን ያው ዘነጥ ብሎ እናቴ ባጫሉ አምስተኛ አመት አዋርድ ላይ እንግዲህ ተገኝቷል። እንደምታዩት ከባድ ነው በጣም ብቻ ያሳዝናል ሁሉም ነገር። ፍትህ ማለት ትተናል፣ በቃ እንደፈለጋችሁ ከዚህ በኋላ ማለት። በጣም ነው የሚያሳዝነው የቀነኒ ነገር። ተጮኸ አባት፣ የልጄ ደም እንደ አጫሉ ደም እንዳይሆን ሲባል አጫሉ እንዴት ሳ አምስት ዓመት ሞላው፣ ገዳይ ሳይታወቅ ማንነቱ ሳይታወቅ ሶስት ልጆቹን አርግፎ እናቱን ሚስቱን እንደዚህ በሀዘን እነሱ ነው ይኸው ተጨብጠው እንደምታዋቸው በሚያሳዝን ሁኔታ ሀዘን ላይ ያሉ። ግን ገዳይ እንጀራ እየበላ ነው፣ ማንነቱ እንኳን አልታወቅም። ያሳዝናል የኢትዮጵያ ህዝብ አሳልፈን መስጠት የማንፈልገው ለምን እንደሆነ አላቅም። ዛሬም ቀነኒም ልክ የአጫሉ እድል ነው የደረሳት። ገዳይ አልታወቀም። በቃ ገፈጠርኳት አልገደልኳትም የሚለው ራሱ ይሄ ብቻ በቂ መረጃ ነበር ሲጀመር። ግን የለማ እውነት ለማን ላይ ይቆማል? ማንኛውም በጣም ያሳዝናል። እንደሰማችሁት ነው። ከባድ ነው የእውነት።